አድማጮች ይህ ከፎቶ ላይ የምትመለከቱት ተክል ከሕክምና አቅም በላይ የሆኑ ስምንት በሽታዎችን በሚደንቅ ሁኔታ የሚፈውስ አቅም ያለው ነው። ቱልት ወይም የውሻ መላስ ተብሎ ይጠራል። አንድ ለቋቆቻ ወይም ለባርሊ በሽታ ይሆናል። በሽታው ብዙ ጊዜ የአንገት አካባቢን ያጠቃል። ለዚህ የበሽታ አይነት ቅጠሉን ወቅቱ ትንሽ በእሳት ሞቅ ያደረጉ ለሰባት ተከታታይ ቀናት ቢቀቡት ሙሉ በሙሉ ያጥፈዋል። ለፊት ማዲያት በሽታም ለቆዳችን ከሚስማማ ቅባት ጋር ለወሶ ቢቀቡት ይፈወሳል። ለቁርጥማት ህመም ፍሬውን ደቁሶ ለአንድ ቀን የአንድ የሻይ ማንኪያ ሙሉ በማድ ለወሶ መውሰድ በቂ ነው። ለአስር ቀን ከምግብ በፊት ቢሆን ይመረጣል። ስሩን ካኛክ ነው። ጊንጥ የምትባለው የበረሃ ተናካሽ አውሬ ብትነክሰንም አያመንም፣ መርዟን የሚያከሽፈዋል ማለት ነው። ለአይነ ማዝ ወይም ለማንኛውም የአይነ ህመም ስሩን ከፍትህ ገብስና ከምስር ገለፈት ጋር ወቅቶ በቅብ ያንጥሩ መቀባት ፈጽሞ ያድናል። ሆዱን እየነፋ ለሚቸገር ሰው ለስራይ ወይም ለሌላ በሽታ ስሩን ከቀጠጥና ስር ጋር ወቅቶ በማር ወይም በወተት አፍልቶ መጠጣት ነው። መጠኑን በሚመለከት ከሁለቱም አይነት ውህድ የአንድ የሻይ ማንኪያ ዱቄት በቂው ነው። ለሽንት ማጥ በሽታና የከፋ ህያ መጠጠርን ለማውጣት ስሩን ከውሃ አቃቅሎ ከወተት ጋር ቀላቅሎ መጠጣት ወይም ከሰመሬታ ገብስ ጠላ ጋር ቀላቅሎ ለአንድ ቀን አንድ የውሃ ብርጭቆ መጠጣት በቂው ነው። በሽታው እስኪድን ድረስ መደጋገም ይቻላል። ለድክመት ወሲብ ብቻውንም ይሆናል። አጠቃቀሙ ስሩ ተወቅቶ እንዳይቀር ባንካሴ ወይም በማንኛውም መቆፈሪያ በጥልቀት ቆፍሮ ማውጣት። ተቆፍሮ ከወጣ በኋላ ላማ አድርጎ ወቅቶ በተወቀጠ ነው ግለውሶ በገብስ ጠላ ለሰባት ተከታታይ ቀናት በቀን አንድ ጊዜ አንድ የውሃ ብርጭቆ መጠጣት በቂ ነው። ስሩ ከመሬት ተቆርቶ ከቀረ አይሰራም። ለሪህ በሽታ ስሩን ወቅቶ በሱፍ ውሃ በጥብጦ አጠሎ ነጭ ሽንኩርትና ጅንጅብል በትንሽ በትንሹ የጨመሩ በቀይ ጤፍ እንጀራ እየፈተፈቱ መብላት ነው። በሆድ ውስጥ ላለ ኪንታሮት እና በፊንጢጣ ዙሪያ ጎልቶ ላልወጣ ኪንታሮት ፍቱን መፍትሄ ነው። አጠቃቀሙ ቅጠሉን እንደ ሐበሻ ጎመን በርጥቡ ለቅሞ በደንብ አጥቦ ልክ እንደ ጎመን ድቅቅ አድርጎ ከትፎ ላልጫ ጎመን ወጥ የሚገቡትን ግብዓቶች አስገብቶ ከሰሩ በኋላ በጥቁር ጤፍ እንጀራ ከምግብ በፊት እየፈተፈቱ መብላት ነው። ማወሳሰዱ እንደ ኪንታሮቱ ጥንካሬ ይለያል። አድማጮች፣ መሰል ቪዲዮዎችን ለማግኘት ቻናሉን ሰብስክራይብ አድርጉ። የኢትዮጵያዊነት ታላቅነት